እሺ የተከበራችሁ አድማጭ ተመልካቾቻችን አሁን ከዚህ ከፊት ለፊት የምትመለከቷቸው የአማራ ፋኖ በጎጃም የበላይ ዘለቀ ስምንተኛ ክፍለ ጦር የደባይ ጮቄ ብርጌድ ፋኖች ናቸው። የደባይ ጮቄ ብርጌድ ፋኖች እነሆ በዛሬ ዕለት የዘመቻ አንድነት ግዳጅ አፈጻጸም ሲያደርጉ ውለው የተመለሱበት ሁኔታ አለ። ይህም ከግዳጅ መልስ የሚያደርጉት ስብሰባ ነው። በዚህም መሰረት የተለያዩ ይሄ ኦፕሬሽን በተለያዩ የክፍለ ጦር አመራር እንዲሁም ይገኛል የብርጌድ አመራሮች የሻለቃ አመራሮች የተመራ ስለሆነ የነሱን የግዳጅ መልስ አፈጻጽ ሁኔታ እንዴት እንደሆነ እነሱን እንከታተላለን መልካም ቆይታ እንመኛለን ደባይ ጮቄ የክፍለ ጦራም ጥምር የገባ በቃ እዚህ ውጊያ ላይ አጠቃላይ የተሳተፈ ሁሉ የራሱን ታሪክ የራሱን አሻራ በደማቅ ታሪክ ጽፎ አልፏል የዛሬው ታሪካችንን ጽፈናል። ለቀጣይ በነበረን ወኔ በነበረን የመመራራት የመደማመጥ ልክ በዛ ልክ መቀጠል መቻል አለብን። በዚህ ልክ ከቀጠል ዛሬ እንደ ከዚህ በፊቱ ቁይ ይገልጽን ፎቶ ተነስተን የፈለገውን ተቆጣጥሮ መውጣት እንችል ነበር። ወታደሮች ነን ያለ መስዋዕት ይሄን ያህል ስላመጣን በሌላ ቦታ በኩል የተቀደደ ሊኖር ስለሚችል ከዛ ጋር በመናበብ አንድ እግር በመሬት ትክክለኛዋን አወጣት። ዛሬ ወጥታችኋል ለራሳችሁ ሞራል። ከዛ ውጭ አመራሩን ብያሉ፣ የግንኙነት ችግር አልነበረም። ቆንጆ ግንኙነት ነበር፣ ኮል ኮንፈረንሱም፣ የአይኮም አጠቃቀምም፣ ከዛ ውጭ ደግሞ በውስጥ መስመር የመገናኘት ምርጥ ነው። በዚህ ነው መቀጠል ያለበት። የቡድን መሳሪያ ሽፋን አሰጣት ቲያትር፣ አጠረ እዚህ ቦታ ላይ ምታ። ምርጥ ኢላማዎችን እዛው ያለ አመራር እያስመረጠ የማስተኮስ እጅግ በጣም የሚደነቅ በዚህ ልክ ከሆነ ማናሸንፈው ነገር የለም። እንወዳቸዋለን፣ ጀግኖች ናቸው። አለንአለን ዞሮ ዞሮ እናንተ ሁሌም ጀግኖ ናችሁ ማለት እኔም ብዙ አልችልም። ግን ደባይ ጮቄ ማለት ነው እኔ ሁሌም ከናንተ ጋር ጀግኖ ናችሁ ጀግኖ ናችሁ ነገም ተነገ ወዲያም ጀግና ናችሁ ዛሬ አደራችሁን ተወታችኋል ማለት ነው ስለዚህ ቀጣይ ደግሞ የሚሰጠን ነገር ይኖራል በሚሰጠን ደግሞ ተልእኮ ደግሞ ስራችን መስራት ነው ማለት ስለዚህ ማንም ሰው ከውጊያ መቅረት የለበትም እንገባለን ጥላታችንን አባረን ይ እንገባለን ማለት ነው ስለዚህ አንዴ ለራሳችሁ ሞራል ለዚህ እኔ እኮራባችኋለሁ። ብዙ ነገር ስለማልችል ነው። በጣም ጀግና ናችሁ። እንዋጋለን አይደል? አዎ፣ እንዋጋለን። አዎ ወበዘች ላንዲ ሞራል ለራሳችሁ። አመሰግናለሁ። ሁሌም ከእናንተ ጋር ነን፣ አንለያይም። አብረን የምንዋጋው አብረን እንሞታለን፣ አብረን እንቆስላለን፣ አብረን ነው ድል የምናደርገው። እሺ፣ አመሰግናለሁ። ግን አገባብ አሪፍ ነው፣ አወጣጥም በተመሳሳይ ምናልባት ዘጌት ምናምን የሚል የተወሰነ ጥቆማ አለ። ቀጠና ከቀጠና ለመተሳሰር ያለው ነው እንጂ ለመዘጌት ምናምን ፈልገን አይደለም። ሲቀጥል ጨለማ ነው። ጠላፊት እንደተፈጠም ያን ያህል መረጃ የለም ነበረ ግዴታ፣ እያሰስነ ስለሆነ የገባን የተወሰነ ላጋር አድርገናል። ቢሆንም ግን በምንችለው ልክ በምንችለው ፍጥነት በተገቢው በትክክለኛው ፍጥነት ደርሰናል። ከጠላት ጋር ማድረግ የምንችለውን ደግሞ አድርገናል። ይሄ ይቺው የአዛሬት ወኒ ግን መቀጠል አለባት ብቻ ነው። በቃ ሌላ ይሰማል። ፋኖ አላችሁ? አለን። አላችሁ? አለን። የደባይ ጮቄ አላችሁ? አለን። የበላይ ዘለቀ ልጆች አላችሁ? አለን። የዘመረ ካሴ ልጆች አላችሁ? አለን። አላችሁ? አለን። አዎ እንደዚህ ነው። ጠላት ይሄን ድምጽ ሲሰማው በነገራችን ላይ ይረዳሉ፣ ይንቀጠቀጣሉ፣ ይፈሩናል። እና በአንድም በሌላም መልኩ በአራቱም ግዛት በተካሄደው የአንድነት ዘመቻ የዘመቻው ስያሜ አንድነት ተብሎ ይጠራል። በአራቱም ግዛት ያሉ የፋኖ አደረጃጀቶች መሪዎቻችን በሰጡን አቅጣጫ መሰረት በሁሉም የአማራ ክልል ከተሞች ውጊያዎች ተካሂደዋል። እንደኛ ክፍለ ጦር በሻምበል ሃይማኖት አውደ ውጊያዎች ተመርተዋል። አምስቱም ከተሞች ላይ ማለት ነው። በዚህ አምስቱም ከተሞች ላይ ባካሄድናቸው ውጊያዎች በርካታ አመርቂ ድሎችን እንዳገኘን እናንተም መሬት ላይ ያለውን እውነታ ተገንዝባችኋል። ጠላት ተንቀጥቅጧል። ጠላት በአምስቱም ከተሞቻችን ላይ ድባቅ የተመታበት ሁኔታ አለ። በአጠቃላይ ሲታይ ግን በአራቱም ግዛት ያለው አንድነታችን ነገ ተነገወዲያ ይህን ህዝብ ነፃ የሚያወጣ ግዙፍ የምስራቅ አፍሪካ ብቸኛ የፖለቲካ ተዋናይ ኃይል እንደሆነ የዓለም አቀፉ ማህበረሰብ አኖን ተረድቶታል ማለት ነው። ስለዚህ ለዚህ ሞራላችን ለዚህ አንድነታችን በዚህ ተመካክሮ ተመካክሮ እና አንተ ትብስ አንቺ ትብስ ተባብሎ የአባቶቻችን ታሪክ የደገምንበት ቀን መሆኑን ዛሬ ቀኑ ማን እንደሆነ ታውቃላችሁ? ይሁዳው አብይ አህመድ ወደ ስልጣን የመጣበት ቀን ነው። ይህችን ቀን ታሳቢ በማድረግ ነው መሪዎቻችን ትእዛዝ ያስተላለፉ ማለት ነው። ይሄ ቀን የአማራ ህዝብ መርዶ፣ የመርዶ ቀን የሆነበት የአማራን ህዝብ ለዳግም ጭፍጨፋ እና ለባርነት የተዳረገበት ቀን ስለሆነ ይህንን ቀን አሪዎሶችን ለመታገል ለመታገልና መሪዎቻችን በሰጡት ትእዛዝ በርካታ ፋኖ ወደ አንድ ወጥ ድርጅት አንድ የሆነ የጋራ ሊደርሽፕ መስርቷል። ይህንን ይፋ የምናደርግበት ቀን ደግሞ በቅርብ ቀን እንጠባበቃለን። ከዚህ በኋላ አስፈላጊውን የሆነ እገዛም መሪዎቻችን እያደረጉልን ነው። ምናልባት ሰምታችሁ ሊሆን ይችላል። በዚህ ሁለት ቀን ውስጥ ሎዶችን አጠቃላይ ሎዱን ሞልተን ዳግም ወደ ማጥቃት እንገባለን ማለት ነው ይሄን ቃል ነው እንገባላችሁ ለዲሽካ ለብሬን ለስናይፐር እና ለክላሾቻችን አጠቃላይ ልውዶችን ሞልተን ዳግም ማጥቃት ከፍተኛ የሆነ ዘመቻ እናካሄዳለን ጠላትን አንገቱን እናስደፋዋለን በዚህ ቃል እንገባላችኋል አመሰግናለን እጁ ነው። ፊልድ ፋሎ ፋሎ ፋሎ ፋሎ ፋሎ ፋሎ ፋሎ ፋሎ ፋሎ ፋሎ ፋሎ አሰማኝ። አንድ ሁለት ሦስት። ዛሬ የሰራነው ስራ መጀመሪያ ላይ እንደተገለጸው ዛሬ ላይ መጋቢት አስር ቀን ሁለት ሺህ አስራ ሰባት አብይ አህመድ ወደ ስልጣን የመጣበትን ቀን መነሻ አድርገን የተቃውሞ የማጥቃት ውጊያ ያደረግነው ነው። ስለዚህ ለጠላታችን ትልቅ አስፈሪ፣ አስደንጋጭ ነገ ከነገ ወዲያ በማጥቃትም በመከላከል ሊመክተን የማይችል የማይችል መሆናችን አረጋግጠንለታል። ነገም ከነገ ወዲያም እናረጋግጥለታለን በእርግጠኝነት። ስለዚህ ጦራችን በአጠቃላይ እንደ አማራ በሁሉም የአንድነት ኦፕሬሽን ነው የተካሄደው። ከፍተኛ አመራሮቻችን በዋጡት እቅድ መሰረት የቅዱ ተጋሪ ሆነን እንደ ክፍለ ጦር። ስምንተኛ በላይ የዘለቀ ክፍለ ጦር በተለያዩ ቦታዎች እያደርገናለ ዛምበራ ብርጌድ፣ ሽፈረገ ገርባ ብርጌድ፣ አባ ኮስትር ብርጌድ፣ ሶማ ብርጌድ እና ደባይ ጮቄ ብርጌድ እጅግ የተዋጣለት ኦፕሬሽን የተካሄደው እንደምታዩት አሁን ጠላት ባለበት ነው የነበረውና አሁን ነው ትንሽ መንደፋደፍ፣ ወጣ ገባ ማለት የጀመረው። ቀጣይ ደግሞ ስራዎችን ብንቀጥል በእርግጠኝነት በዛው ሊቆም እንደሚችል ታሳቢ ማድረግ መቻል አለብን። ስለዚህ ይሄ ሞራል ይሄ ወኔ ከብርጌዱ ከደባይ ጮቄ ብርጌድ ይቺ አንዷ ሻለቃ ናት። ምናልባትም ጥምር ጦሩ የተወሰነ ኃይል ሊኖርበት ይችላል። በሁሉም አቅጣጫ ብርጌዱ የተሻለ ስራ ሰርቷል። የጠላትን አጠቃላይ ሰብአዊም ማተሪያላዊም ጉዳቱን በኋላ በሪፖርት መልክ ለእናንተም እናሳውቃለን፣ ለበላይ አካልም እናሳውቃለን። የተዋጣለ ስራ እንደተሰራ እናንተ በድጋሚ በኋላ ስለምታገኙት ማለት ነው። ስለዚህ ጠላትን የማሽመድመዱ ስራ ነገ ከነገዲያ አጥቅቼ አሸንፋለሁ የማይልበትን አቅማችንን ያሳየን መሆናችንን በድጋሜ ልናረጋገጥለት እንችላለን። ነገም ከነገ ወዲያም እናሸንፋለን። እሺ፣ የተከበራችሁ አድማጭ ተመልካቾቻችን ያው ስትከታተሉት እንደቆያችሁ ይህ ድንቅና አስደናቂ ኦፕሬሽን የተካሄደው የአማራ ፋኖ በጎጃም ባወረደው ትዕዛዝ መሰረት በበላይ ዘለቀ ስምንተኛ ክፍለ ጦር በደባይ ጮቄ ብርጌድ ዋና ወታደራዊ አዛዥ በሆኑት በኢንስፔክተር ባየሎ ወየ የጦር አበጋዝነት ወይም ፊታውራሪነትና ትዕዛዝ ሰጭነት በብርጌዱ ባሉት አምስቱም ሻለቃዎች እንዲሁም በደባይ ጮቄ ብርጌድ የተውጣጡ ጥምር ጦር አባላት አማካኝነት ጠላት እንደ ቀንድ አውጣ ጭንቅላቱን ቀብሮ ከሚገኝባት ቁይ ከተማ በመንቀሳቀስ በልበሙሉነትና በታላቅ የአልበገርንባይነት ወኔ በመንቀሳቀስ ይህንን ድንቅና ውጤታማ ኦፕሬሽን መፈጸም ተችሏል። በዚህም የተሳካና ውጤታማ የተጠና ኦፕሬሽን በጠላት ላይ ከባድ የሆነ ኪሳራ ያደረስን ሲሆን ለአብነትም ሶስት ባንዳ የሚሊሻ አባላት እንዲሁም አስር የመከላ መከላከያ ሰራዊት አባላት እንዲሁም ከዚህ በተጨማሪ አንድ ሞላ ጀንበሬ የሚባል የሚሊሻ ቀንደኛ የአስተዳደር ኃላፊ እስከወዳኛው መሸኘት ተችሏል። እንዲሁም በጣም በርካታ መከላከያና የሚሊሻ አባላት ከባድና ቀላል ቁስለኛ ማድረግ ተችሏል። ሌላው በወገን በኩል ምንም አይነት ጉዳት ሳይደርስ በዜሮ መስዋዕትነት ከባድ የሆነ ድል መጎናጸፍ የተቻለበት ሁኔታ ያለ የዘመቻ አንድነት አፈጻጸም በደባይ ጮቄ ብርጌድ ያ ውስጥ ከታትሉት እንደቆያችሁ ይህን ይመስል ነበር። ዘመቻ አንድነት ይቀጥላል። ፕሮግራሙን በማዘጋጀት ያቀረብኩላችሁ ፋኖ መምህር ኃይለማርያም ክበር ነበርኩ። በሌላ ጊዜ በሌላ የድል ፕሮግራም እስከምንገናኝ ቸር እንሰንብት። አዲስ ትውልድ፣ አዲስ ተስፋ፣ አዲስ አስተሳሰብ። ድል ለአማራ ፋኖ ነው።